እኔ በፊትም ዱባይ መሄድ ጉጉት አለኝ። በጣም ነው የምወዳት ሀገር ያለው። ዱባይን አላቃትም ነበረ፣ ሳውዲ አረቢያ ነበረ ብቻ ማቀው። እዚህ ከመጣው በኋላ ግን እዛ ያሉ ሰዎች ስለ ዱባይ ጥሩነት፣ ስለ ዱባይ ፕሬዝዳንት ወይም ደግሞ ስለ ዱባይ መንግስት በጣም መልካምነት ሲያወሩ በጣም ነው የምወደው። በነገራችን ላይ እንዲሁ ሳየው ራሱ በጣም እኔ እንጃ፣ በጣም ለሱ ክብር አለኝ። ማን ነው ዛሬ ደግሞ ይህንን ፎቶ ሳየው የበለጠ ክብር ሰጣሁት ማለት ነው። ለካ በጣም ለካ ወደው አይደለም ዱባይን የሚወዱት ዱባይ ያሉ ሰዎች ስለ ሀገሩ መንግስት፣ ስለ ሀገሩ በሀገሩ ያለውን ሕግ በጣም ተከብረው በጣም በቃ ሁሉንም ዜጋ አክብረውና ወደው እዛ ሀገር ላይ የሌላ ሀገር ያሉ ሌላ ውጭ ሀገር ያሉ ሰዎች ራሱ እዛ ሀገር ላይ እንትን ወደ ሌላ ሀገር የሄዱ እና የዛ ሀገር ዜግነት ከተሰጣቸው በኋላ ዱባይ መቶ ሲኖሩ ሳይ በጣም ነበረ የሚገርመኝ። ለካ የዱባይ መንግስት ያለው ክብርና ዱባይ ላይ ያለው ሁኔታ ነው እንደዛ የሚያደርገው ብዬ ያሰብኩኝና አሰላሙ አለይኩም ወራመቱላ ወበረካቱ ውድ ቤተሰቦች እንዲ ናችሁ፣ ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። ክርስቲያን ወገኖችም ሰላም ብያለሁ። ሀባይቢ ዛሬ በጣም ደስ ያለኝና በጣም ያኔ በቃ ለመናገር የፈለኩት ነገር አለ። ባካችሁ ቪዲዮን ላይክ ሼር አድርጉት፣ እንዲሁም ደግሞ ይህ ቪዲዮ ለዶክተር አብይ አድርሱልኝ ማለት ነው። እኛ ምን አለበት እንደዚህ አይነት መንግስት በኖረን ብዬ የተመኘሁበት ቀን ነው። ገብቷቸዋል። በጣም የዱባይ መንግስት በጣም ለህዝቡ እና ለሰው ክብር ያለው በጣም ተወዳጅ በጣም መልካም ሰው እንደሆነ ይነገራልም፣ ግን እኔ ባላይም፣ እዛ ሀገር ላይ ግን ዱባ ሀገር ላይ እንደነገርኳችሁ ለመሄድ በጣም ጉጉት አለኝ። በጣም ነው የምወደው። ለምን ከሰዎች ሲናገሩና የሌላ ሀገር ዜጎች እዛ ሀገር ላይ ገብተው መኖር ሲጀምሩ በጣም ነበረ ግራ የሚገባኝ። ለካስ እውነት አላቸው የሚለውን ነገር ልንገራችሁ ማለት ነው እና ዛሬ ይህ መሊክ ወይም ደግሞ ይህ መንግስት ቤት ውስጥ እናቱ ቤት የምትሰራ አስቡት። እንግዲህ ለካ ሁላችንም ነው ስደት ሀገር ላይ ለብዙ ዓመታት የምንቆየው እና ፕሬዚዳንትን ቤት እንስራ የተኛውም ሀገር ላይ እንስራ እድሜያችንም በሰው ሀገር ላይ በጣም እናስቆጥራለን። እና እንደነገርኳችሁ እናቱ ቤት እቺ ትግስት ይመስለኛል፣ ሰናይት ይቅርታ፣ ሰናይት ትባላለች። እናቱ ቤት ለአስራ አምስት አመት አገልግላለች ማለት ነው አስራ አምስት ዓመት እናቱ ቤት ስትኖር ከትናንት ወዲያ የኢድ ቀን እናቱን ለመዘየር ይህ መንግስቱ እናቱን ለመዘየር በሚሄድበት ሰዓት እችም ሰራተኛ እንደተለመደው ትሰራለች ማለት ነው። ከዛ አገኘችውና ከአንተ ጋር ፎቶ መነሳት ፈልጋለሁ ትለዋለች ማለት ነው። ከዛ ይህ ተገር ሰው ነች ሲላት ኢትዮጵያዊ ነኝ ስትለው፣ አህ አንቺ ኢትዮጵያዊ ነሽ እንዴ? ነኝ። በቃ እንነሳሽ፣ ችግር የለውም። እና ይሄንን ፎቶ ግን ለአብይ አህመድ አድርሽለት ብላ ብሎ እንዳላት ተናግራለች ማለት ነው። እና ስብሐንላህ በጣም ነው። በተለይ ደግሞ ለኢትዮጵያዊኖች በጣም ክብርና በጣም በጣም ያለው ነገር በጣም ነው ደስ ያለኝ በነገራችን ላይ ማለት ነው እና በጣም መልካም እና በጣም ለሰዎች መልካም ጥሩ ልብ እንዳለው እና ሩህ ሩህ አዛኝ እንደሆነ የተረዳሁበት መንገድ ነው ማለት ነው። ገብቷቸዋል። እሷ ቤቱ ውስጥ የምትሰራ እናቱ ቤት ውስጥ የምትሰራ ሰራተኛ ኢትዮጵያዊ መሆኗን ሲያቅ፣ እንዲሁም ደግሞ ለመንግስትሽ አድርሽለት ለመንግስትሽ ይህን ፎቶ ከአንቺ ጋር እንደተነሳ ኒገሪው ብሎ ፎቶት አብሯት እንደተነሳ እና የራሳቸው ሶሻል ሚዲያ ላይ እንደለቀቁት ሰምቻለሁ ማለት ነው። አይቻለውም። እንዲሁም ደግሞ በአሁኑ ሰዓት ላይ በጣም ሶሻል ሚዲያ ላይ በጣም እንትን ቫይራል ወጥቷል። በጣም እየተሰራጭ ነው የሚገኘው ማለት ነው እና በጣም ደስ ብሎኛል። ይህ ደግሞ ለእኛ መንግስት ደርሶት ቢያንስ ለእኛ ለስደተኞች አዘኔታ ቢኖረው እና እኛ ስደተኞች ወደ ሀገር ስንገባ ቢያንስ ሀገራችን ገብተን ይዘነው ሄደው እንኳን የገብ እንትን ከስደት ተሰደን ለምሳሌ ይዘን የሄድናትን ነገር በሀገራችን በሰላም እንድንኖር ክብር እንዲሰጠን፣ እንዲሁም ደግሞ ለሕዝቡ ሩህሩህነት አዛኝነት እንዲኖረው፣ በተለይ ደግሞ ስደት ሀገር ላይ ለሚሰቃዩ እህቶቻችን ወንድሞቻችን ቢያንስ ዞር ብሎ ቢያይኝ፣ እንዲሁም ደግሞ ሀገር ላይ ያለውን ነገር ቢያስተካክልልን የሚለው ነገር ውስጤ ላይ መጣ ማለት ነው። ገብቷችኋል? እኛ በስደት ሀገር ላይ ለፍተን ወደ ሀገራችን ስንገባ ብዙ ነገር ነው የምጠብቀን። በነገራችን ላይ ስደት እንዳለን እንዲሁም ደግሞ ስደት ሀገር ላይ እንደሆናችሁ ደግሞ የሀገሩ ሰው ራሱ ሲያውቅ ለእኛ የሚሰጠን እንትን የተለየ ነው። በተለይ ደግሞ አረብ ሀገራት ላይ እንደኖርን ሲያውቁ በጣም ክብራችን ዝቅ ያደርጋሉ ማለት ነው እና ከዚህ ሀገር የሄዱ ሰዎች ሲናገሩ ስሰማ ምን እንደሆነ ታውቃላችሁ? ከውጭ ሀገር ስትመጡ በጣም የሀገራችን ሰው ከውጭ ሀገር ስላችሁ ከእንግሊዝ ሀገሮች፣ ከሌላ ሌላ ከአረብ ሀገራት ላይ ሳይሆን ከሌላ ሀገር ምንም እንኳን ባዷችሁ እንኳን ብትገቡ በጣም ክብር ስጧችኋል። የአረብ ሀገር ሰው ስትሆኑ ደግሞ የአረብ ሀገር ነው እንዲ መጣሽ ያር፣ እንደዚህ ናክል፣ ጊዜ ቆየው አትበይ፣ ኤብ ነው ሼም ነው እንደዚህ አትበይ ብለው፣ እንዲሁም አረብ ሀገራት ላይ ለብዙ ጊዜ ቆይተው የገቡ እህቶችን በጣም እንደሚያሸማቅቋቸው እንዲሁም ደግሞ ክብራቸው ዝቅ እንደሚያደርጉት ነው የሰማሁት። እና እህቶቼ የባካችሁ ስደት ሀገር ላይ ያላችሁ ብራችሁን የያዙ ወላሂ ነው ምላችሁ ና በሀገራችን ላይ አንድ ነገር ልንገራችሁ፣ ብዙ እህቶች ሀገራቸው ገብቶ ያበዱ በሀገራቸው እየተሰቃዩ ያሉ ነገር አለ እና ለምንድን ነው ብትሉ ብራቸውን በቤተሰቦቻቸው አስቀምጠው የተቀሙ ብዙ እህቶች አሉ ማለት ነው። ሀገራችንም ገብተን በክብር መኖር ከፈለግን ብር መያዝ አለብን። ሀታ የገዛ ቤተሰቦቻችን ራሱ አይፈልጉንም ማለት ነው እና የውጭ ሀገር ዜጎች የሚሰጡንን ክብር ያክል የሀገራችን ዜጋ አይሰጠንም። እንዲሁ አብረን ያለናቸው ሰዎች ራሱ በጣም ከባድ ነው እና ዛሬ ይህንን ፎቶ ሳይ በጣም ደስ ብሎኛል። በጣም መልካምነቱን፣ በጣም ሩህሩህነቱን ለሀገሩም ዜጋ ለውጭ ሀገሩም ዜጋ ያለው ክብርን ነው የሚያሳየው። እና በጣም ገረመኝ። ለካ ከሌላ ሀገር አሁን ለምሳሌ ከሀገራቸው ብዙ ሰዎች ተሰደው ወደ ውጭ ሀገር ይሄዱና እዛ ሀገር ላይ የዜግነት የዛ ሀገር የዜግነት እንትን እቃማ ወይም ደግሞ የዛ ሀገር የዜግነት እንትን ምንድን ነው የሚባለው? እኛ ሀገር ላይ ወላ ጠፋኝ። ምን ነበረ የሚባለው? እስከ ኮመንት ላይ ጻፉልኝ ማለት ነው። ከውጭ አሁን ከሀገራችን ወደ ስደት ሀገር ላይ ካሄድን ብዙ ጊዜ አሜሪካ ሀገር ላይ ለብዙ ጊዜ ቆይተው የሀገሩ ዜግነት እንትን ይሰጣቸዋል፣ ወይም ደግሞ ፓስወርድም ይሰጣቸዋል። የዛ ሀገር ዜግነት እንዳላቸው ይደረጋሉ ማለት ነው እና አሁን በተለይ ደግሞ ሱሪያዎች እንዲሁም ደግሞ የውጭ ሀገር ሌሎ ሌላ አሁን አረብ ሀገራት ላይ ያሉ ሀገራቸው ላይ ሀርብ ያለበት አሁን ሀገራቸው ላይ ውጊያ ያለበት ቦታ ላይ እንዲሁም ደግሞ የሌለበትም ውጭ ሀገር ይሄዱና የሀገራቸው ዜግነት ይሰጣቸዋል። ያንን ደግሞ የሀገራቸውን ዜግነት የዛ ሀገር ዜግነት ይዘው ወደ ዱባይ መጥተው ነው እዛ ሀገር ላይ ተሰማርተው የራሳቸውን ስራ ሰርተው መኖር የሚፈልጉት ማለት ነው እና እና ዱባይን በጣም ነው ተመራጭ የሚያደርጉት ሌላ ሀገር ከመሄድና እና እንዲሁ ሳውዲ አረቢያ ከመምጣት እንዲሁም ደግሞ የሌላ ሌላ ሀገር አረብ ሀገራት ላይ ከመሄድ ዱባይ ሀገርን ነው ተመራጭ የሚያደረጉት ማለት ነው። የትኛውም ሀገር ዜጋ ቢሆን ሀታ የውጭ ሀገር ዜጎች ራሱ አብዛኞቹ ዱባይ ሀገር ላይ ነው መጥቶ መኖሪያቸውን የሚያደርጉት ማለት ነው። ለምን ዱባይ ሀገር ላይ ለብዙዎቹ የስራ ምንጭ ከፍታለች። የትኛው ሀገር ዜጋ ብትሆኑ፣ እዚ ሀገር ላይ ተከብራችሁ መብታችሁ ተጠብቆላችሁ በሀገሩ ተከብራችሁ እንደፈለጋችሁ ህጉንና ደንቡን ጠብቃችሁ እንደፈለጋችሁ ነው የምትኖሩት እንደ ሀገራችሁ ማለት ነው። እናም እዚ የእኛ ዜጎች ራሱ ብዙዎቹ አረብ ሀገራት ላይ ሄደው እነሱ አሁን ዱባይ ላይ ተሰደው በመዳን ቤት ቢሰቃይ ወይም ደግሞ እንዲሁ ቢታፈኑ እንጂ እንዲሁ ወደ ህግ እንኳን ቢቀርቡ ህጋቸው በስነ ስርዓት የሀገሬ ዜጋ ነው የውጭ ሀገር ዜጋ ነው ተብሎ የሚጮቀን ነገር የለም ማለት፣ እዚ ሀገር ላይ የተኛው ሀገር ዜጋ ብትሆኑ ህጋችሁ ይከበርላቸው። ጥፋት ካጠፋችሁ እንደ ጥፋታችሁ ትቀጣላችሁ። ጥፋትም ደግሞ ሰው ካጠፋባችሁ ያ ሰው ላጠፋችባችሁ ጥፋት ተገቢው ቅጣት ነው የሚቀጣው ማለት ነውና። በጣም ነው ደስ አለኝ። እኔም እዛ ሀገር ላይ ቤት እስካሁን ዱባይ ሀገር ላይ ብኖር ኖሩ የራሴ የሆነ ነገር ይኖረኛል።